ሰላም አለይኩም ወረሕመቱላሂ ወበረካቱ። ደህናችሁ ዛሬ እስቲ አልፋቲያን በአማርኛ ልቅራላችሁ። አይኖ በቀደም የለቀቁትን ቪዲዮ ብዙ ሰዎች ግራ ገብቷቸው ላይ ነው አውቃለሁና፣ ግን እስቲ ሌላውን ሌላ ጊዜ በደንብ እናወራለን። ዛሬ አልፋቲያን በአማርኛ እስቲ ላንብብላችሁ። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ምስጋና ለአላህ ይገባው የዓለማት ጌታ ለሆነው ነው። እጅግ በጣም ሩሩ በጣም አዛኝ፣ የፍርዱ ቀን ባለቤት ለሆነው አንተን ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን። ቀጥተኛውን መንገድ ምራን፣ የእነዚያን በእነርሱ ላይ በጎ ያልክላቸውን በእነርሱ ላይ ያልተቆጣህባቸውንና ያልተሳሳቱትንም ሰዎች መንገድ ምራን በሉ።